ፍቅር ክፍል 22ን በራይ መጽሐፍ ምዕራፍ ሁለት ላይ መሰረት አደርጋለሁ። ነቢዩ ይኸው ሰው የጻፈውን ወንጌል ላይ ዮሐንስ ወንጌል ምዕራፍ 15 ላይ ይቆያል። እኔ ደግሞ ዮሐንስ መልእክት መልእክቱ ላይ ነኝ ያለሁት፣ አሁን ግን ራይው ላይ ነኝ ምዕራፍ አራት ላይ ነኝ ያለሁት። ዛሬ ግን ራይ ምዕራፍ ሁለትን እንልና ተመልሼ ቀሪ ሰባቱን ቀን ደግሞ ምዕራፍ አራት ላይ እንቆያለን። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም አነባለሁ። ራእይ ምዕራፍ ሁለት። በኤፌሶን ወዳለው ቤተ ክርስቲያን መልአክ እንዲህ ብለ ጻፍ። በቀኝ እጁ ሰባት ከዋክብት ተያዘ በሰባቱ የወርቅ መቅረዞች መካከል የሚሄድ እንዲህ ይላል። ሥራና ድካምን ትዕግሥትንም አውቃለሁ። ክፎችን ልትታገስ እንዳልቻልክ እንዲሁ ሳይሆኑ ሐዋርያ ነን የሚሉትን መርምረ ሐሰተኛ ሆነው እንዳገኛቸው አውቃለሁ ታክሰማል ስለ ስሜን ብለ ጸንተማል፣ አልደከምክም። ዳሩ ግን የምነቅፍብ ነገር አለኝ፣ የቀደመው ፍቅርህን ትተሃል። እንግዲህ ከወዴት እንደወደክ አስብ፣ እንደገና ንሳ፣ ግባ፣ የቀደመውን ስራ አድርግ። አለዚያ አመጣብሃለሁ፣ ንሳ ባትገባ መቅረዝህን ከስፍራህ ወስዳል። ሙሉን እናንተ አንብቦ የማንበብ ግዴታ ያለብንም እናንተ አድምጡት፣ ጥቂት ነገር ይበቃቸዋል። የቀድሞ ስራህን ፍቅርን እዚህ ጋር የምትመለከቱት እንደ ስራ ነው የቀድሞ ምንን ፍቅርህን፣ ትልቅ ስራ አድርጉት። ፍቅርን ጠዋት ቢሮ ገብታችሁ እንደምትሰሩት፣ ለፍቅር በቂ ቦታ ሰጡት፣ አክብሩት። ፍቅር ደግሞ ራሱ እግዚአብሔር ነው እና ስሙን መጠበቃችን ጥሩ ነገር ቢሆንም ያለ ፍቅር ስሙን መጠበቅ አንችልም። የቀድሞ ፍቅራችን እንዳትረሱ በኢየሱስ አሳስባለሁ። አሜን። ፍቅር ለማላለስ መጥፋታችን አይወስድም። አሜን።